ሌላው ሶስት አማልክት ብለው ያምናሉ። አሁን ጨርሻሉ። ቀኝ እጃችሁ አውጡ። ሁላችሁም አማት ነው፣ አማትነ አማት ነው። አረ በደንብ አማት አለመላቸው። እኔች የማውቃት ህፃን ሁኜ ፊደል ካልቆጠሩ ቤተሰቦች ነው የሚቀርበ። በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ ነው። አይ አንድ ገበሬ የኢትዮጵያ ክርስቲያን ገበሬ እናውቀዋል። በአብ ስም በወልድ ስም በመንፈስ ቅዱስም አንድ አምላክ ብዬ ነው አይደል? አይደል እዚህ በስመ አብ ወወልድ በመንፈስ ቅዱስ ካለ በኋላ ሰለሱ አማልክት የሚላለ ታገኛለች። እኛ ሶስት አማልክት ብለን እናምናለን። ሶስት አካላት አንድ አምላክ እና አሁን ነገሮች ቅዱስ ያመሰግኑ የነበረ ይህን በተወለዱበት ቀን እሳቸው ምንድን ነው ያለው? ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ አይደል ይባርኩ ጻድቃን ያመሰግኑሃል። በዛሬው ዕለት ኢትዮጵያን አስራት የተቀበሉበት የመጨረሻው ባለ እረፍታቸው መጋቢት አምስት ሁላችን ለዚህ ያደረሰን ስርዓት ለእግዚአብሔር አታርችን ዚሔርአመስገ ዚሔርማስ እግዚአብሔር አምላካችን በመምህራችን ላይ አድጎ ያስተማረን ስሙን የተመሰገነ ይሁን። ከፋር ጋር ተመስገን። እስኪ መምህራችን መልአከ ታቦር ኃይለ ኢየሱስ ይባርኩከ ጻድቃን በሚል ኃይለ ቃል መነሻነት የሚገባንን የሚረባንን የሚጠቅመንን መልእክት አስተላልፈውልናል። በአጠቃላይ ጻድቅ ወይም ጻድቃን የሚባሉት እነማን እንደሆኑ በሚገባ ገልጠው አስተምረውናል። እንዲሁም ደግሞ የቤተ ክርስቲያናችን ትልቁ አላማ ባ እንዲሁም የክህነቱ አላማ ምን እንደሆነ ቤተ ክርስቲያን መድኃኔዓለም ክርስቶስ በምድር ላይ የመሰረተው ለምን ዓላማ እንደሆነ፣ ካህናትን የሾመው ለምን አላማ እንደሆነ፣ ይህን አላማውን እንድንመለከት ነው። በተለይ ደግሞ ከኛ በስተጀርባ ሆናችሁ የቤተ ክርስቲያንን አላማ ብቻ እንድትመለከቱ መለፈቱ ነው ያሉት እና አሁንም ለመምህራችን ቃለ ሕይወት ያሰማልን ማለት አነስ ቃለ ሕይወት ያሰማልን ቃለ ሕይወት ያሰማልን የአገልግሎት ዘመናቸውን ባርኮና ቀድሶ ይስጥልን። አስበ መምህራንን ጸጋ ቅዱሳንን ያድልልን። እኛም በተማርነው ትምህርት በዚህ በጻድቁ አቡነ ገብረ መንፈስ ቅዱስ የሕይወት ታሪክ ውስጥ እኛም ይህንን ታሪክ እንደ መንፈሳዊ መነጽር ተመልክተን ወደ ውስጥ አርችን ተመልክተን በዚህ ታሪክ መንፈሳዊ ህይወታችን በምን አቋም ላይ እንደሚገኝ ልንፈትሽበት የተነገረ ስለሆነ እግዚአብሔር አምላካችን አሁን ሁላችን ይመርዳል። እንግዲህ የእግዚአብሔር ቤተሰቦች ትምህርቱን ተምረናል። አሁን እዚህ ቀጥሎ ደግሞ የበረከት ስራ እንሰራለን።